ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ሚያዝያ 7 ወይም አፕሪል 15 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሃሳብ አስተያየትዎን ኮሜንት ላይ ቪዲዮ ላይክና እና ሼር እንዳይረሳ እያልን ወደ ዕለቱ የምንዛሬ መረጃዎቻችን በቀጥታ እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 156 ብር ከ97 ሳንቲም እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ጎህ ቤቶች ባንክ ሲሆን 131 ብር ከ03 ሳንቲም ተገዝቶ 133 ብር ከ65 ሳንቲም እየተሸጠ ነው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 178 ብር ከ31 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 146 ብር ከ46 ሳንቲም ተገዝቶ 149 ብር ከ38 ሳንቲም እየተሸጠ ነው። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም እየተሸጠ ነው። ዩሮ በባንኮች ከፍተኛ ጭማሪ ቺን ሳምንታት እያደረገ ይገኛል። በተለይ አባይ ባንክ 146 ብር ድረስ ከፍ አድርጎታል። በተመሳሳይ እናት ባንክም ጭማሪ አድርጎ 142 ብር ከ73 ሳንቲም እየሸጠ ይገኛል። ወደ ቀጣዩ የምንዛሬ መረጃችን ስናልፍ አንድ የስዊስ ፍራንክ በጥቁር ገበያ 192 ብር ከ33 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 158 ብር ከ89 ሳንቲም ተገዝቶ 162 ብር ከ07 ሳንቲም እየተሸጠ ነው። በንግድ ባንክ 136 ብር ከ07 ሳንቲም ተገዝቶ 138 ብር ከ77 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 113 ብር ከ23 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ሲሆን 93 ብር ከ07 ሳንቲም ተገዝቶ 94 ብር ከ43 ሳንቲም እየተሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ተገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 99 ብር ከ98 ሳንቲም እየተመነዘረ ነው። የአውስትራሊያን ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 81 ብር ከ90 ሳንቲም ገዝቶ 83 ብር ከ54 ሳንቲም እየሸጠ ነው። በንግድ ባንክ 78 ብር ከ15 ሳንቲም ተገዝቶ 79 ብር ከ71 ሳንቲም እየሸጠ ይገኛል። አንድ የቻይና ዮዋን በጥቁር ገቢያ 21 ብር ከ48 ሳንቲም እየተመነዘረ ነው። የቻይና ዮዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 17 ብር ከ79 ሳንቲም ገዝቶ 18 ብር ከ14 ሳንቲም እየሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ተገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 207 ብር ከ64 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 170 ብር ከ28 ሳንቲም ገዝቶ 173 ብር ከ69 ሳንቲም እየሸጠ ነው። በንግድ ባንክ 152 ብር ከ78 ሳንቲም ገዝቶ 155 ብር ከ83 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌት ዲናር በጥቁር ገበያ 511 ብር ከ61 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 42 ብር ከ76 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ሲሆን 35 ብር ከ78 ሳንቲም ገዝቶ 36 ብር ከ49 ሳንቲም እየተሸጠ ነው። በንግድ ባንክ 33 ብር ከ76 ሳንቲም ተገዝቶ 34 ብር ከ44 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 41 ብር ከ82 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ነባንክ ሲሆን 34 ብር ከ74 ሳንቲም ገዝቶ 35 ብር ከ43 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 408 ብር ከ17 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 221 ብር ከ26 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 416 ብር ከ93 ሳንቲም በመመንዘር ላይ ይገኛል። አንድ የቱርክ ሊሬ በጥቁር ገበያ 4 ብር ከ12 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሬ ተመን ይህን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብ ነው። ለመመልከት እንደቻል ነው። በትናንቱ አንጻር ስንመለከተው የዛሬው የጥቁር ገበያ የምንዛሬ ተመን ቅናሽ አሳይቷል፣ ቀንሷል ማለት እንችላለን። በተቃራኒው የባንኮች ፉክክር ጨምሯል። በዩሮ ላይም በፓውንድም ላይ በስዊዝ ፍራንክም ላይ ለመመልከት ችለናል። አብዛኞች ባንኮች የተወሰነ ጨማሪ እያሳዩ ደረጃውን እየተቀያየሩት ይገኛል። ይህን ይመስላል የዛሬው መረጃ። በዚያ በቃን። መልካም ጊዜ፣ መልካም ቀን።